በመላ ክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ የምንገኘው ዋዜማው ላይ ነው። የገበያው ሁኔታ ምን ይመስላል የሚለውን ደግሞ ዞር ዞር ብለን እንቃኛለን። አብራችን ሁኑ። የዶሮ ገበያው ምን ይመስላል? አንተ እዛቸው የቀረብካቸው ዶሮዎች ከስንት ጀምሮ ይሸጣሉ? እንግዲህ ከ1600 ጀምሮ እስከ 1500 እስከ 1700 እየሸኩ ነው ትልልቅ ትልቅ የሚባለው ዶሮ ሺ 700 ብር የሚቀንሰው 1650 ብር እየሸኩ ነው። ዶሮ ጥሩ ነው ግን ከአምናው ትንሽ ጭማሪ አለው። ትንሽ ይሄ አሁን 1600 ብር ነው የገዛሁት። አምና 1400 1500 ነበር። ዘንድሮ የ200 ብር ምናም ጭማሪ አሳይቷል። ግን ያው እግዚአብሔር ይመስገን ይሄን አቅርቦት አለ። ጥሩ ነው። ሰውም እየተገበያየ ነው። ደስ ይላል። ግርግሩ ምኑ ሁሉም ነገር የህዝቡ በቃ የሚገበያየው ነገር ስታይ በቃ ይሄ ነው ትልቁ የኛ ትልቁ እንትን ባህላችንና፣ በጣም ደስ ይላል። ደስ ይላል ድባቡ እንደምታዩ ነው። ደስ ይላል በጣም እንደ በፊቱ አይደለም። ሁለት ሺህ ይላሉ ወረድ እያለ እስከ ስድስት ሺህ ሰባት ድረስ ይሸጣል እና ቆንጆ ነው። አዎ ሌላውስ የቅመማ ቅመም ገበያ ሊሆን ይችላል ዞር ዞር ብለሽ ከተመለከት አይቻለሁኝ። ያው መከለሻ፣ ኮረሪማ፣ አይቤ ምናምን አይቻለሁኝ። ደህና ነው እግዚአብሔር ይመስገን። ሁለት ሺህ ብር ገባ ቆንጆ ዶሮ ገዝቻለሁ። ፋሲካ በጣም ልዩ ነው ይለያል በጣም ዶሮ ከ1600 ብር እስከ 2500 ብር ተሽጧል። ያው እኛ ጋር ይቀንሰን እስከ 1700 ብር እየሸጠ ነው። 1600 ብር እና 1700 ብር እየተሸጠ ነው። እናንተ ያዛችሁት ምን አይነት ዶሮ ነው? ዲቃሎች ዶሮች ነው ያዝ ነው። እነዚህ ከፈረንጅና ካበሻ የተዳቀሉ ማለት ነው። ዶሮ ቢጨምርም ገዢ አይጠፋም እስካሁን ካየነው። ትላንት ትንሽ ቀንሷል። ዛሬ አሪፍ ዋዜማ ነው። በሽ በሽ እያለ ነው። ጎረምሶ ይባላል። አሪፍ ዶሮ ነው ይሄ። ነው እንግዲህ እስከ 1700 ብር 1800 ብር እየተሸጠ ነው። ሲሰባ ሲስምንት ማለት ነው። አይመዘንም፣ በክብደት ነው አው እንደዚህ እጅ ነው እኮ አሁን ካና ከይደረግና፣ ስንት ነው ሰባት? አሁን ሺ ሰባትም አለ ሺ አምስትም አለ ብለህኛልና፣ እስኪ ሺ ሰባት የሚባለው የትኛው ነው? እነዚህ የፈረንጅ ናቸው፣ ቅልቅል ናቸው። ተመልካቾቻችን አሁን የምንገኘው ደግሞ መስቀል ፍላወር አካባቢ ነው። እዚህ የተገኘ ነው። የበግና የፍየል ገበያው ምን ይመስላል የሚለው ልንመለከት ነው። አብራችሁን ሁኑ። በዓል ዳና ሰላም ነዎት? በጉ ይገዛል ይሸጣል። ዋጋ ትንሽ ይጓደዳል። ለዛ ነው። ምንም ችግር የለም። 11 ጀምሮ እስከ 15 እስከ 18 እስከ 20 ማለት እኔ ውስጥ የማለት ነው። አማራጭ እያየሁ ነው። ገና አሁን ነው የመጣሁት። ዞር ዞር እያልኩ እያየሁ ነው። እዚህ ነው ብዙ ጊዜ የምገዛው እዚህ ነው የምገዛው። አሁን ያው እዛ ጋም እንደምታዩ ብዙ አለ፣ በዚህም አለ እያየው ነው። በፊት ከምናየው አሁን በጣም ጨምሯል። አለ በጎች አሉ አማራጭ መውሰድ ይቻላል፣ ግን ሂሳቡ ግን በጣም በቃ ማለት አንድ በግ ወልዷል። የትንሳኤ ዋዜማ ግብይቱ ምን ይመስላል? በጣም ጥሩ ነው። በጣም ጥሩ ነው። ከፍት ክፍለ ሀገርም ውድ ነው። እዚህም እንደዛው እየጨመርን እየሸጥን ነው። በጣም ጥሩ ነው። እየሸጥን ነው። ህብረተሰቡም እየገዛን ነው። ክፍለ ሀገር እያከፋፈል ነው። የክፍለ ሀገር ነጋዴ ነን እኛ። በጋ ስለሆነ ነው። ከብቱ ውድ ነው። እህል ነው የሚበላው፣ የሚጠቀመው እህል ነው። ሳር የለም ደረቅ ነው። እህል ስለሚበላ ዋጋውም እንደዛው ይጨምራል። ተገና ገና ደግሞ በሳር ስለሚቀለብ ትንሽ የተሻለ ነው። ከዚህ የወረደ ነው። አሁን በፊት ላይ 12 ሺህ ብር የሚሸጠው አሁን 16 ሺህ ብር እየተሸጠ ነው። 8 ሺህ የሚሸጠው 12 ሺህ ብር እየተሸጠ ነው። ጭማሪ ያለው ከብት ከብት ክፍለ ሀገር ላይ እህል ስለሚበላ እህል ደግሞ ያለውን ዋጋ ታውቃላችሁ ከሳር ለየት ይላል ለዚህ ነው ተጨማሪ ያሳየው። አሁን አንተ ከያዝካቸው በጎች ከስንት ጀምሯል እስከ ስንት ይሄዳሉ? ከስምንት ጀምሬ እስከ 16 ሸጫለሁ። ለበላተኛ ለነጋዴም ደግሞ እስከ 18 እስከ 20 ሺህ ብር ሸጫለሁ። በቃ እንጃ ነው ሸጥኩት። 14 ፍሬ ሸጫለሁ። 10 ፍሬ ሸጫለሁ። 11 ፍሬ ሸጫለሁ። ከራኒ ወላይ ታየ ታየ ታየ ወለቆ ታላይ ታየ ትንሳኤ በዓል በጣም ደስ የሚል ነው። ኢየሱስ ክርስቶስ ለኛ ለኃጢያታችን ሞቶ የተነሳበት በዓል ነው። ያው ይሄ በዓል በመጣ ሰዓት የኢየሱስ ክርስቶስ ሞትን ነው ማስታውሰው። የኢየሱስ ክርስቶስ ለሰው ዘር ለአዳም ለአዳምና ለሔዋን ለሰው ዘር በሙሉ ኢየሱስ ክርስቶስ በመስቀል ላይ ሞቶ የተነሳበት የዋዜማ በዓል ነው እና በጣም ደስ ይላል። ሁሉም ክርስቲያን እርስ በርሱ ጾሞ ሁሉም ክርስቲያኑ ሁሉ ጾሞ ሁሉም እንግዲህ ይህን በዓል የክርስቶስ ትንሣኤ ስለሆነ ሁላችንም ለዚህ ስላደረሰን በጣም እናመሰግናለን። ሁሉንም ክርስቲያን ስላደረሰን እናመሰግናለን። የጌታችን የተሰቀለበት ለእኛ የተሰዋበት ቀን ነው። አንደኛ፣ ሁለተኛ ነገር እናም ሰውም ረጅም ጊዜ ጾሞ የሚያገኛት አንዷን ቀን ነው። ያው ለክርስቲያን የትንሳኤ በዓል ያው የመዳናችን ሚስጥር ስለሆነ ልዩ ነው ብዬ አስባለሁ። ለእኔ ትንሣኤ አንድም የወለድኩበት ቀን ነው ለየት የሚያደርገው ጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለቱንም ተንሳዩንም የሚያበስለን ስለሆነ በጣም ወደው በዓል ነው እና ደስ እያለኝ ነው የማከብረው። ያው እግዚአብሔር ይመስገን በጤና ለዚህ ጊዜ መድረሳችን ቀላል ነገር አይደለም። መላው ክርስትና በዓል የክርስትና ተከታይ በሙሉ ለትንሳኤው በዓል እንኳን አደረሳችሁ እእላለሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል አደረሳችሁ። ለቤተሰቦቼ፣ ለወንድሞቼ፣ ለእህቶቼና እንዲሁም አብሮ ለአደጉኝ ለሰፈር ሰዎች ሁሉ በሁሉም እንኳን አደረሳችሁ ማለት ትፈልጋለሁ። ቤተሰቦቼ እንኳን አደረሳችሁ፣ እህት ወንድሞቼ፣ የአዲስ አበባ ሙሉ ሕዝብ ወይም ሙሉ የኢትዮጵያ ሕዝብ እንኳን አደረሳችሁ ብለናል። በጣም እንወዳችኋለን። መልካም አመት በዓል ይሁንላችሁ። አሜሪካ ሀገር የምትገኘው እህቴ፣ ስዊዘርላንድ የሚገኘው ውዱ ባለቤቴ እንዲሁም እዚህም አዲስ አበባ የሚገኙ ልጆቼ እናቴን፣ ሁሉንም መልካም በዓል አለው። ለሁሉም ለመላው ለኢትዮጵያ ሕዝብ እንኳን አደረሳችሁ ላለ መልካም በዓል ለመላ ቤተሰቦቼ ለመላ ክርስትና እምነት ተከታዮች እንኳን አደረሳችሁ ላለሁ ለትንሳኤ በዓል የትንሳኤ በዓልን አስመልክተን ዞር ዞር ብለን ባደረግነው ምልከታ የዶሮ ዋጋ ከ1500 እስከ 1800 የሚደርስ መሆኑን እንዲሁም ከዛ የተሻገረ ዋጋ ያላቸው መሆኑን ተመልክተናል። እንዲሁም ደግሞ የበግ ዋጋ ደግሞ ከ12000 እስከ 25000 የሚደርስ መሆኑን ማይተናል። በዓሉን በማስመልከት ማህበረሰቡ ግብይት እየፈጸመ ነው የሚገኘው። ደማቂ የሆነ የግብይት ሁኔታም እንዳለ በመስቀል ፍለወር በተለይ ተገኝተን ምልከታ አድርገናል። ተመልካቾቻችን እንግዲህ ቀኝታችን ይህንን ይመስል ነበረ። እንኳን ለሁለት 2017 የትንሣኤ በዓል በሰላም አደረሳችሁ እንላለን።